ጤና ይስጥልኝ። ይህ የዕለተ ረቡዕ ህዳር 3 2018 ዓ ም የዋዜማ ለቸኮለ አበይት ዜናዎቻችን ናቸው። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። በትግራይ ኃይሎች ህዳር አንድ ቀን ታግተው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ በቀጣዩ ቀን ከእገታ እንደተለቀቁ ዋዜማ ሰምታለች። በላይ ለአንድ ሌሊት በአካባቢው በሚገኝ የትግራይ ኃይሎች ወታደራዊ ካምፕ ውስጥ ታግተው ካደሩ በኋላ የተለቀቁት የሆስፒታሉን ማህተምና ቁልፍ አስረክበው ከኃላፊነታቸው እንዲለቁ የቀረበላቸውን ቅድመ ሁኔታ ተቀብለው መሆኑን ምንጮች ነግረውናል። የትግራይ ኃይሎች በሆስፒታሉ ላይ ያላቸው ፍላጎት የሆስፒታሉ አስተዳደር በትግራይ ጊዜያዊ አስተዳደር ሙሉ ቁጥጥር ቁጥጥር ስር እንዲሆን ማድረግ መሆኑን የትግራይ ኃይሎች ከስራ አስኪያጁ ጋር ባደረጉት ድርድር ተሳታፊ የነበሩ አንድ ምንጭ ገልጠዋል። በላይ ከዚህ በኋላ ባላማጣ ሆስፒታል አስተዳደር ውስጥ ምንም አይነት ቀጥተኛም ሆነ ተዘዋዋሪ ሚና እንዳይኖራቸው የትግራይ ኃይሎች ማስጠንቀቂያ እንደሰጧቸው ምንጮች ጠቁመዋል። በላይን የሆስፒታሉ ስራ አስኪያጅ አድርጎ የሾማቸው ባላማጣ ከተማ የሚገኘው የፌዴራሉ ኮማንድ ፖስት አመራሮች እንደነበሩ ዋዜማ ተረድታለች። ከቅርብ ጊዜ ወዲህ የትግራይ ኃይሎች ባላማጣ ከተማ የሃይማኖት አባቶችንና ወጣቶችን በማፈን ማስለቀቂያ ገንዘብ እየጠየቁ መሆኑን የአካባቢው ነዋሪዎች አስረድተዋል። አስር ተቃዋሚ ፖለቲካ ፓርቲዎች ከቀጣዩ አገር አቀፍ ምርጫ በፊት ሰባት ቅድመ ሁኔታዎች መሟላት አለባቸው በማለት ህዳር ሶስት ባወጡት የጋራ መግለጫ አቋማቸውን አስታወቁ። ፓርቲዎቹ በቅድሚያ የጠቀሱት ቅድመ ሁኔታ መንግስት ከምርጫው በፊት ከሁሉም ተቃዋሚ ፓርቲዎች እና በስደት ከሚገኙ እንዲሁም የትጥቅ ትግል ከሚያደርጉ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት ማድረግ አለበት የሚለው ነው። ፓርቲዎቹ በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆማቸው ሌላኛው ቅድመ ሁኔታ እንደሆነ ገልጸዋል። የፖለቲካ ምህዳሩን ያለምንም ቅድመ ሁኔታ መክፈት፣ መሰረታዊ የዲሞክራሲ የተቋማትና የህግ ማሻሻያዎችን ማድረግ፣ የመንግስት መዋቅሮች ገለልተኛነት ማረጋገጥና የፕሬስ ነጻነትን ማረጋገጥን በቅድመ ሁኔታነት ተጠቅሰዋል። ለምርጫው ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ ነው ያሉት ፓርቲዎቹ በአገሪቱ አስቻይ ሁኔታዎች መኖራቸው ሳይረጋገጥ ምርጫ ቦርድ ለቀጣዩ ምርጫ የጀመረው እንቅስቃሴ ትርጉም አልባ ነው በማለት ተችተዋል። የጋራ መግለጫውን ካወጡት መካከል ኢህአባ፣ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ፣ ኦነግ፣ ኦፌኮ እና አረና ትግራይ ይገኙበታል። የቀድሞ የሰላም ሚኒስትር ዴታ ታዬ ደንደዓ ያለ ሕጋዊ ፈቃድ የጦር መሳሪያ ይዞ መገኘት በሚለው ክስ ጥፋተኛ ናቸው በማለት ከፍተኛው ፍርድ ቤት መወሰኑ ተሰማ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብር ችሎት ዛሬ ህዳር ሶስት ቀን በዋለው ችሎት ታዬ በቀሪዎቹ ሁለት ክሶች ማለትም ከውጪ ጠላት ጋር ማበረና የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎችን ፕሮፓጋንዳ በማህበራዊ ትስስር ገጻቸው ማሰራጨት ከሚሉት ክሶች ነጻ ናቸው በማለት ወስኗል ተብሏል። ችሎቱ ታዬን በሁለቱ ክሶች ነጻ ያላቸው ተከሳሹ ባቀረቡት የ የሰነድ የሰነድና የተንቀሳቃሽ ምስል ማስረጃዎች ክሶቹን በበቂ ሁኔታ በመከላከላቸው እንደሆነ መግለጡን ጠቅሶ የዘገበው ቢቢሲ አፋን ኦሮሞ ነው። ፍርድ ቤቱ ታዬ ጥፋተኛ በተባሉበት ክስ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ ም ተለዋጭ ቀጠሮ መስጠቱን ዘገባው አመልክቷል። ከፍተኛው ፍርድ ቤት በዛሬው ዕለት ይህን ውሳኔ ያሳለፈው የፌዴራሉ አቃቢ ህግ በታዬ ላይ በሶስቱ ተደራራቢ ወንጀሎች ክስ መስርቶባቸው በፍርድ ቤት ሲከራከሩ ከቆዩ በኋላ ነው። የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው ሲል ዛሬ ህዳር ሶስት ባወጣው መግለጫ አውግዟል። ኮሚሽኑ ጉዳዩን በተገቢ ሁኔታ አጣርቶ ህግ ተላልፈው በተገኙ የዚሁ ድርጅት ሰራተኞች ላይ ተገቢውን እርምጃ እንደሚወስድ አስታውቋል። ሌሎች ጉዳዩ የሚመለከታቸው አካላትም አስፈላጊውን የእርምት እርምጃ እንዲወስዱ ጥረት እንደሚያደርግ ኮሚሽኑ ገልጿል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የቶዮ ሶላር ኩባንያ ተቆጣጣሪ የሆነው የውጭ ዜጋና የኩባንያው ተቀጣሪ በሆነ አንድ ኢትዮጵያዊ ሰራተኛ መካከል በተፈጠረ ግጭት በኢትዮጵያዊው ላይ ጉዳት መድረሱን ቀደም ሲል ገልጦ ነበር። ኮርፖሬሽኑ በጉዳዩ ላይ አስፈላጊውን ማጣራት በማድረግ በኢትዮጵያዊ ሰራተኛ ላይ ጥቃቱን የፈጸመው የውጭ ዜጋ አስፈላጊው አስተዳደራዊና ሕጋዊ እርምጃ እንዲወሰድበት እንደሚያደርግም ገልጧል። ጉዳት የደረሰበት ኢትዮጵያዊ ሰራተኛ አስፈላጊውን ሕክምና ካገኘ በኋላ ወደ ቤቱ ተመልሷል ተብሏል። የኢትዮጵያ ሰብዓዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል አርሲ ዞን፣ በጉና መርቲ ሽርካና በኦሎንቆ ዋቢ ወረዳዎች በጥቅምት ወር የታጠቁ አካላት በፈጸሟቸው ጥቃቶች ብዛት ያላቸው የኦርቶዶክስ የእስልምናና የሌሎች እምነት ተከታዮች እንደተገደሉና እንደታገቱ ትላንት ምሽት ባወጣው መግለጫ አስታውቋል። ኢሰመጉ በጥቃቶቹ ዙሪያ የጀመረውን ሙሉ ምርመራ ሲያጠናቅቅ የሟቾችንና የታጋቾችን ማንነትና ሌሎች መረጃዎችን ያካተተ ሪፖርት እንደሚያወጣ ገልጧል። ተቋሙ የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በ ህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ ጥቃት በሚፈጸምባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉና የጸጥታ አካላት ጥቃቶችን ቀድመው እንዲከላከሉ ጠይቋል። መንግስት የኢትዮጵያ ሃይማኖት ተቋማት ጉባኤ በጥቃቱ ዙሪያ የጀመረው ምርመራ ዓለም አቀፍ የሰብአዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ፣ ግልጽና ተአማኒነት ያለው ስለመሆኑ እንዲያረጋግጥ ያሳሰበው ኢሰመጉ ምርመራው ሲጠናቀቅ ለሕዝብ ይፋ ተደርጎ የጥቃቱ ፈጻሚዎች እና ትዕዛዝ ሰጪዎች በሕግ እንዲጠየቁ እንዲያደርግ ጠይቋል። ብሔራዊ ባንክ በአገሪቱ ውስጥ የገንዘብ ማስተላለፍ አገልግሎቶችን ለመስጠት ፈቃድ ያገኙ ድርጅቶችን ዝርዝር ዛሬ ህዳር 3 ቀን ይፋ አድርጓል። ባንኩ ለገንዘብ አስተላላፊነት አገልግሎት ከዘጠና በላይ ድርጅቶች ሕጋዊ ፈቃድ እንዳገኙ ገልጧል። ባንኩ ቀደም ሲል ታግዶ የነበረው መቀመጫውን በአሜሪካዋ ቨርጂኒያ ግዛት ያደረገው ረመዳፔ የተባለ ድርጅት አስፈላጊው የቁጥጥርና የክትትል ስራ ከተሰራ በኋላ እገዳው ተነስቶለት በገንዘብ አስተላላፊነቱ እንዲቀጥል መፍቀዱንም አስታውቋል። ረመዳፔ እና ሌሎች ሶስት አሜሪካ የሚገኙ ገንዘብ አስተላላፊ ድርጅቶች ሰዎች በገንዘብ አጠባ እንደተሰማሩ በመግለጽ በድርጅቶቹ አማካኝነት ወደ ኢትዮጵያ የሚላክ ገንዘብ ሊወረስ እንደሚችል ባንኩ ባለፈው ዓመት ሐምሌ ወር ማስጠንቀቁ ይታወሳል። ባንኩ በረቡዕ ዕለት መግለጫው ከገንዘብ አስተላላፊነት የታገዱ ድርጅቶች በሙሉ በኢትዮጵያ ህጎችና ደንቦች መሰረት መስፈርቶችን ለማሟላት ማስተካከያ እርምጃዎችን እንዲወስዱ አሳስቧል። ባንኩ የህጋዊ ገንዘብ አስተላላፊ ድርጅቶችን ዝርዝር ይፋ ከማድረጉ ሁለት ቀናት ቀደም ብሎ የብሔራዊ መረጃና ደህንነት አገልግሎትና ፖሊስ በህገወጥ የውጭ ምንዛሬ ስራ ተሰማርተዋል በማለት ለመሰናበት የጠረጠሯቸውን 112 ኢትዮጵያውያንና የውጭ ዜጎች በቁጥጥር ስር እንዳዋሉና 519 የባንክ አካውንቶችን እንዳገዱ መግለጣቸው አይዘነጋም። ለዕለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።